ኦሪት ዘፍጥረት ምዕራፍ 32። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥሁ እስካሁን ድረስ ቆየው። ላሞችንም፣ አህያዎችንም፣ በጎችን፣ ወንዶች ባሪያዎችንም፣ ሴቶች ባሪያዎችንም አገኙ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላኩ። መልእክተኛዎቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፤ እርሱም ደግሞ ሊቀበልህ ይመጣል ከእርሱም ጋር አራት መቶ ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጋዎችንም፣ ላሞችንም፣ ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፦ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ህበትም ስፍራ ተመለስ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ ለባሪያ ከሠራኸው ከምህረትና ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ በትሬም ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆኑ ከወንድሜ ከኤሳው እጅ አድነኝ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ ፈራዋለሁና አንተም በእርግጥ መልካም አድርግልሃል ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። ሁለት መቶ እንስት ፍየሎችንና ሀያ የፍየል አውራዎችን፣ ሁለት መቶ እንስት በጎችንና ሀያ የበግ አውራዎችን፣ ሰላሳ የሚያጠቡ ግመሎችን ከግልገሎቻቸው ጋር አርባ ላም አስር በሬ ሀያ እንስት አህያ አስር የሚያህያ ግልገሎችን መንጋዎቹን በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው ባሪያዎቹንም በፊቴ ለፉ መንጋውንና መንጋውንም አራርቁት አለ የፊተኛውንም እንዲህ ብሎ አዘዘው ወንድሜ ኤሳው ያገኘህ እንደሆነ አንተ የማነህ ወዴት ስትሄዳለህ በፊትህ ያለው ይህስ የማን ነው ብሎ የጠየቀህም እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ ያዕቆብ ነው። እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውንና ሦስተኛውን ከመንጋዎችን በኋላ የሚሄዱትን ሁሉ እንዲህ ብሎ አዘዘ። ኤሳውን ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት። እነሆ ባሪያህ ያዕቆብ ከኋላችን ነው። በፊቴ በሚሄደው እጅ መንሻ እታረቀዋለሁ ከዚያም በኋላ ምናልባት ይራራልኛል ፊቱንም አያለሁ ብሏልና እጅ መንሻው ከእርሱ ቀድሞ አለፈ። እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሳ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን አስራ አንዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም ወንዙንም አሻገራቸው ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ ቀላልቷል እና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስም ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህ ንገረይ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው? በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊትለፊት አየሁ ሰውነቴም ድና ቀረች ሲል፣ የዚያም ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ ያዕቆብ እንጭን ይዞ የወርችን ሹልዳ አደንዝዟልና።